የጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የዘጠኝ ወራት አፈጻጸም ገምግሟል። ሚኒስቴር መስሪያ ቤቱ ባለፉት ዘጠኝ ወራት ያከናወናቸውን ስራዎች በባህልና ስፖርት ሚኒስትሯ ሸዊት ሸንካ ቀርቦ ውይይት ተደርጎበታል። በዕለቱ ከቀረቡት ጉዳዮች መካከል በተደጋጋሚ ቅሬታ የሚቀርብበት የአዲስ አበባ ስቴዲየም የመሮጫ ትራክ ጉዳይ ተጠቃሽ ነው። ከስፖርት ማዘውተሪያ ስፍራዎች ጋር በተያያዘ የነባሩ የአዲስ አበባ ስቴዲየም የመሮጫ ትራክ የስቴዲየም እድሳት በሚከናወኑበት ወቅት ከጥቅም ውጭ እንደሆነ ይታወቃል። የትራኩን ጉዳይ በተመለከተ ለሚቀርቡ ጥያቄዎች የተለያዩ ምላሾች ሲሰጡ ቢቆይም እስካሁን በተጨባጭ የመጣ ለውጥ ካለመኖሩም በተጨማሪ በዘጠኝ ወራት ሪፖርት ላይ አልተጠቀሰም። የዚህ መሮጫ ትራክ ስራ አሁን ላይ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥበት። ኮሚቴ በእኛ ደረጃ አቋቁመን ሰፊ ጥናት አድርገን ለምሳሌ ስቴዲየምን ሲያማክር የነበረው የኮንሰልተንሱ ላይ እርምጃ ወስደናል። የአሰራር አሰራር ችግሮች አሉበት ብለን ማለት ነው ሶ በቀጣይ ግን እንደተባለው የትራክ ችግር በተለይ አትሌቶቻችን በደንብ እየተቸገሩ እንደሆነ እኛም አድሬስ አድርገናልና በቅርቡ ይህንን መጨረስ አለብን ብለን ክብርት ሚኒስትራችን አቅጣጫ ተቀምጦ እየተሰራ ያለው ከአዲስ አበባ ስቴዲየም በተጨማሪ በግንባታ ላይ የሚገኘው የአደይ አበባ ስቴዲየም ሌላው በእለቱ የተነሳ ጉዳይ ሆኗል። በዓለም አቀፍ ደረጃ ተወዳዳሪ ስቴዲየም ሀገራችን ያስፈልጋታል፣ በሚል በጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረት የሎቱና የሎት ስሪ ጥናት ከተጠናቀቀ በኋላ ዓለም አቀፍ ጨረታ ነው ያወጣነው። ኢንተርናሽናል ጨረታ ወርደ አወጣንና ውድድሮች ተደረገ። ወደ ሀያ ሶስት ቢሊዮን አካባቢ ነው ያሸነፈው ኮንትራክተሩ። ነገር ግን ወጪው ቆጣቢ በሆነ መንገድ መሰራት አለበት በሚል በተቀመጠው አቅጣጫ መሰረት ከአንድ ወሩ በላይ ነው ድርድር ያደረግነው ከ ሀያ ሶስት ቢሊዮን አምስት ቢሊዮን አስቀንሰን አስራ ስምንት ቢሊዮን ነው። ይሄ በቅርቡ በተለይ የፕሮጀክት አፈጻጸማችን ላይ የኒው አፕሮች ብለን መውሰድ እንችላለን። ከመደበኛ አሰራር ውጭ ወጥቶ የህዝብ የመንግስት ወጪ ቆጣቢ በሆነ መንገድ መሄድ አለበት ተብሎ አንድ ወር በላይ ፈጀ ድርድር ከኮንትራክተሩ ከአሸናፊ ኮንትራክተሩ ጋር ካረግነ በኋላ ነው አስራ ስምንት ቢሊዮን ተብሎ ወደ ሚዲያ ይወጣማ። አሁን በጥሩ ሁኔታ አፈጻጸም ቀንና ማታ እየተሰራ ያለበት ሁኔታ ነው ያለ። ሌላው ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑ ተቋማት መካከል በሆነው በኢትዮጵያ ብሔራዊ ቲያትር የነበረው የኦዲት ግኝት ጉዳይም ቋሚ ኮሚቴው ካነሳባቸው ጥያቄዎች መካከል ይገኝበታል። በፌዴራል ዋና ኦዲተር መስሪያ ቤት ለምክር ቤቱ ሪፖርት የቀረበበት የኢትዮጵያ ብሔራዊ ቲያትር የኦዲት ግኝት በተመለከተ ከዚህ በፊትም ተጠይቆ በቂ ምላሽ አልተሰጠም። አሁንም በዘጠኝ ወር ሪፖርቱ ላይ የተገለጸ ነገር የለም። ስለዚህ የተቋሙ የኦዲት ግኝት መስተካከል ስራ በምን ደረጃ ላይ ይገኛል? የኢትዮጵያ ብሔራዊ ቲያትርን በተመለከተ የአመራር ለውጥ ተደርጓል እንደሚታወቀው። አሁን ለተነሳው ጥያቄ የኦዲት ግኝቱን በተመለከተ ቀደም ብሎ የፋይናንስ ኦዲት ቡድን ገብቷል። በሚገባ እየሰሩ ይገኛሉ። ቡድኑ አሁን የመውጫ ውይይት ለማድረግ ሰነዳቸውን እያጠናቀሩ ይገኛሉ። ገና ነው ማለት ነው። ውይይት አላደረግንም። ስለዚህ በሂደት ላይ ነው ያለው ማለት ነው። የሚጠይቁትን መረጃ በአግባቡ ክፍል ተደራጅቶላቸው በትክክል ለሚጠይቁት ጥያቄና ለሚያስፈልጋቸው ሙሉ መረጃ እንዲሰጡ እየተከታተለን እየሰራን እንገኛለን ማለት ነው። ሚኒስቴር መስሪያ ቤቱ ብዛ ቋንቋን ከመጠቀምና ከማልማት አንጻርም በተጨባጭ ስራዎችን ሰርቷል ሲል ቋሚ ኮሚቴው አወድሷል። ከቋንቋ ልማት ጋር በተገናኘ ቋሚ ኮሚቴው ያዘጋጀው ጥያቄ ነበር። በተግባር ምላሽ ያገኘ ስለሆነ እያመሰገኑ ጥያቄውን አልፈዋለሁ ማለት ነው። ተቋሙ ያላከናወናቸውን ቀሪ ስራዎች በተመለከተ የጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ወርቅ ሰሙማሙ አቅጣጫ በማስቀመጥ ተጠናቋል።